ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ዛሬ ወደ ከብቶች መጥተናል። እንግዲህ ከብቶች ላይ በተለይ ማድለብ ስራ ላይ ያለኝን ኤክስፒሪንስ ሼር አደርጋችኋለሁ። በዘመናዊ መንገድ መስራት ለምትፈልጉ ብቻ ነው። በባህላዊ መንገድ አይደለም የምንሰራው። ከብቶችን በአጭር ጊዜ ውስጥ አድልቦ መሸጥ ነው ዋነኛው ስራው። እንግዲህ ከሶስት ወር እስከ አራት ወር እንደሚፈጅ ይታወቃል። ከዘጠና ቀን እስከ መቶ ሃያ ቀን ከብቶች ለመድለብ ወይም ደግሞ እንደየ እንዳሉበት ኮንዲሽን የሚወሰን ቢሆንም ከዘጠና ቀን እስከ መቶ ቀን ድረስ ባለው ከብቶቻችንም በአጭር ጊዜ ውስጥ የክብደት መጨመር እንዲይዙልን አድርገን ለገበያ ማቅረብ ዋናው አላማ። ስራ አዋጭ የሚሆነው በዚህ አይነት መንገድ ነው። ስለዚህ እንመለከታለን እስቲ ምን አይነት አክቲቪቲዎችን እናደርጋለን የሚለውን በዋነኝነት ዛሬ የመጣውበት ጉዳይ መኖ ዝግጅትን በተመለከተ ነው። እንግዲህ ከዚህ የሆነ ቪዲዮ ላይም ጠቅሼላችሁ ነበረ ስለ ከብቶች ማድለብ ስራ ላይ ይሄ ከድራይ ማተር ወይም ደግሞ ይሄ ድርቆሽ አይነት የደረቀ ሳር ሊሆን ይችላል። ገለባ ነክ ነገሮች ሊሆን ይችላሉ። ጭድ የመሳሰሉ ነገሮች ሊሆን ይችላሉ። ሳይሌጅ ሊሆን ይችላል። ከዚህ በተጨማሪ ደግሞ እንደነ ፎሬጆች ቅጠላ ቅጠሎችን በቆሎ ሊሆን ይችላል። ናፒር ሊሆን ይችላል። ሳር ርጥብ ሳር ሊሆን ይችላል። እነዚህን ከምትመግቡ ኮንሰንትሬትድ ፊልድ ላይ ብትሰሩበት የበለጠ አዋጭ ነው ብዬ ነገር ያቸዋለኝ እና ስራችሁም ውጤታማ ሊሆን የሚችለው ይህንን ስታደርጉ ነው ብዬ ጠቆም አድርጌ ነበረ። ዛሬ ደግሞ ይሄንን ኮንሰንትሬትድ ፊድ እንዴት እናዘጋጀዋለን፣ ባለንበት ቦታ ላይ እንዴት እናዘጋጀዋለን እና ይሄ በጣም ማክሲመም ኳሊቲ አድርገን የምንሰራው እንደነገርኳችሁ ጊዜው በጣም ለማሳጠር ነው። ዋናው ዓላማ የሚሆነው በአጭር ጊዜ ውስጥ ነው እንጂ እጃችሁ ላይ አራት ወርም አምስት ወርም ተቀምጠው ስራ ሰራ ማለት ትንሽ አስቸጋሪነቱ የበለጠ ነው። ደጋግሞ ለመስራትም አመቺ የሚሆን አይደለም። ነገር ግን እዚህ ጋር የመኖ አዘጋጃጀቱ መጀመሪያ ነግራችሁና በሚቀጥለው ግን የምንመለከተው ምንድን ነው እስቲ በተወሰነ ነው የምነግራችሁ። ከተመቻችሁ ፓርትቱ ብላችሁ ከቀጠላችሁልኝ ሙሉ መረጃው ዘርግፌ ግፌ ነው የምነግራችሁ። በተለይ የከብቶች አያያዝ እ በተለምዶ እኔም በነገራችሁ ላይ በተለምዶ የከብቶች አያያዝ በተለምዶ ነው ማየው በአይኔም። ነገር ግን በእንደዚህ አይነት መንገድ እንዴት ነው ማሳደግ የሚቻለው? የተወሰነ ነገር ጥያቄ ይፈጥርብኝ ነበረ። ነገር ግን ደግሞ በትክክል አሁን ወደ ስራው ስገባና ተጠቅሜ ከብቶቹ ላይ ያየሁት ያለሁት ለውጥ እንግዲህ በሁለቱም ነው የምሰራው፣ በወተት ላሞችም በማድለብም ስራ ነው የምሰራው። ስለዚህ አሁን ማድለቡን ስራ ከአንድ ከስድስት ወር በፊት ነው የጀመርኩት። ስለዚህ በዚህ በስድስት ወራት ውስጥ ግን እኔ ዋናው ሀሳቤ ልክ ሰዎች እንደሚሰሩ ሳይሆን ከነዛ በተሻለ መንገድ በአጭር ጊዜ ውስጥ በጣም ከሲታ ሊባል የሚችል የተጎሳቆለ አይነት አቋም ያለውን በሬ ወይም ደግሞ ወይፈን አውጥቶ ወደ ትልቅ ደረጃ ማድረስ ነው። ስለዚህ ይሄ ኮንሰንትሬትድ ፊድ በነገራችን ላይ ይሄ ኮንሰንትሬትድ ፊድ በቀን ከ1.5 እስከ 2.7 ኪሎ እንዲጨምሩላችሁ የሚያደርግ ነው የሰውነት ክብደታቸው ማለት ነው። ይሄ ማለት በሶስት ወር በአራት ወር ብላችሁ ይሳብስሩት። እንግዲህ ማክሲመም ክብደታቸው እንመለከታለን፣ አመጋገባቸውንም ጨምሮ አንድ ከብት ምን ያክል ኪሎ ቢሆን ምን ያክል ኪሎ ኮንሰንትሬትድ ፊድ ወይም ደግሞ ይሄ አሁን የምናመርተውን አይነት የተመጣጠነ መኖ ያስፈልገዋል የሚለውንም እንመለከታለን ማለት ነው። ስለዚህ የመኖ ዝግጅቱን ልጀምርባ ልጀምርላችሁ የመጀመሪያ እንግዲህ ዓላማዎቻችን ይህንን ኮንሰንትሬትድ ፊድ ያሟላንበት ወይም ደግሞ እነዚህ አሁን ምነግራችሁን ንጥረ ነገሮች ያሟላንበት የመጀመሪያው የኢነርጂ ማግኘት ያለባቸውን የኃይል መጠን እንዲያገኙ ለማድረግ ነው። ከዚህ በተጨማሪ ደግሞ ለቦዲ ሜንቴናንስ ስለሚጠቀሙበት፣ ከዚህ በተጨማሪ ደግሞ ለግሮዝ ሬታቸውን በጣም እንዲጨምር ከማድረግ ጋር ተያይዞ ሰፊ ጥቅም አለው። ሁለተኛ ነገር ደግሞ ከፍተኛ የ ይህ የመስል ብሎኮችን እንዲፈጠር ወይም ደግሞ የተለያዩ የሰውነት ግንባታ ላይ እንዲሰራ የሚያደርገው የፕሮቲን መጠን ነው። ስለዚህ በዚህ ውስጥ ከ16 ከ17 ክሩድ ፕሮቲን ፐርሰንት በግራም ማለት ነው ተካቶበት እንዲመጣ አድርገናል ከዚህ በተጨማሪ ደግሞ ከአጥንት ጋር ተያይዞ ለምሳሌ ሊመጣ የሚችለውን አይነት ውፍረት መቋቋም እንዲችል ከእስከለተን ጋር ተያይዞ ወይም ደግሞ ከዚህ ከአጥንት ግንባታ ጋር ተያይዞ ሊመጡ የሚችሉ ዲስኦርደሮችን ለማስቀረት ከካልሽየም ሚኒራልሶችን በአጠቃላይ እነዚህ የማጆር ሚኒራልስ የምንላቸው አሉ፣ ማይነር ሚኒራልስ የምንላቸው አሉ፣ በጣም ጥቃቅኖቹም አሉ። በጣም አስፈላጊ ናቸው የምንላቸው ደግሞ እንደ ፎስፈረስ እንደ ካልሽየም ጫውን ጨምሮ የመሳሰሉ ግብአቶችን ደግሞ አካተን እናዘጋጅላቸዋለን ማለት ነው። ስለዚህ በአጠቃላይ ግን ወደ ግብአቶቹ ስንመለስላችሁ ቫይታሚን ይጨምራል። ነገር ግን እነዚህ ነገሮችን ተዋቸውና በአጠቃላይ እንዴት መኖ እናዘጋጃለን የሚለውን ግን ስንገባ የመጀመሪያ በቆሎ ያስፈልጋችኋል 40 ኪሎ ያክል። በአንድ ኩንታል ነው ሰርተን የምንመለከተው። ለአንድ ኩንታል 40 ኪሎ በቆሎ ትጠቀማላችሁ። ሌላው የጥፍጥሬ ነው። ጥፍጥሬ 20 ኪሎ ያክል ትጠቀማላችሁ። ሞላሰስ 10 ኪሎን ያክል ትጠቀማላችሁ። እንዲሁም ደግሞ ላይምስቶን ወይም ደግሞ የኖራ ድንጋይ ሁለት ኪሎ ያክል የተፈጨ ትጠቀማላችሁ። ሌላው ጨው ነው። አንድ ኪሎ ጨው ትጠቀማላችሁ። ቫይታሚን አንድ ኪሎ ትጠቀማላችሁ። ፕሪሚክሱም ማለት ነው። ሌላው ዲሲፒ ዳይካልሽን ፎስፌት ነው። አንድ ኪሎ ትጠቀማላችሁ። እነዚህ ሁሉ በአንድ ኩንታል ውስጥ አስገብታችሁ፣ ለዶሮዎች፣ ለከብቶቻችሁ የማድለቢያ መኖ ትጠቀማላችሁ ማለት ነው። ነገር ግን ደግሞ ይህንን ደግሞ ያዘጋጃችሁትን አይነት መኖ በምን አይነት መንገድ እንሰጣለን የሚለው ራሱን የቻለ ስራ ነው። እንግዲህ ብዙ ጊዜ አሲዲዮሲስ ይፈጠራል ከዚህ ከሜታቦሊዝም ዲስኦርደር ጋር ተያይዞ የምንድን ነው የሚባለው በአማርኛ መሰላችሁ ምንድን ነው የከርስ መናጋት ነው የሚባለው የፈርስ መናጋት የከርስ ሳይሆን የፈርስ መናጋት የምንለው አሲዲዮሲስ ወይም ደግሞ በከፍተኛ ሁኔታ አመጋገባችን ያልተስተካከለ ከሆነና ከብቶቻችን ማመንዠግ አይነት ባህሪን ካላመጡ በስተቀር የሆድ መነፋት ወይም ደግሞ ይሄ ምንድን ነው ብሎቲንግ የምንለው መነፋት አይነት መወጠር አይነት ነገር። ብዙ ጊዜ ይገጥማችኋል ከብት ላይ ያላችሁ ሰዎች ካላችሁ እንደዚያን ነገር። ይሄ ማለት በጣም ከፍተኛ ፍጥነት ያለው የፈርመንቴሽን በሚከናወንበት ሰዓት ወይም ደግሞ መብላላት ውስጥ ላይ በሚከናወንበት ሰዓት በዚህ በስርዓተ ውህደት ውስጥ ጋዞች ይፈጠራሉ። ያ ጋዝ በማይወገድ ከሆነ በምም አማካኝነት በማመንዠግ ውስጥ ማይወገድ አይነት ከሆነ ሆድ መነፋስ እንዲመጣ የሚያደርጓቸው። ስለዚህ ይሄ ደግሞ ለከብቶቻችሁ በዋነኝነት ለኪሳራ ዋነኛ ያ ማለት ያልደረሳችሁባቸው ከሆነ ባለሙያ መጥቶ ያንን ነገር ማስተንፈስ የማይችል አይነት ነገር ከሆነ ከብቶቻችሁን ዳይሬክትሊ ወደ ሞት ነው የሚጋብዛቸው ማለት ነው። ስለዚህ ጥንቃቄ መደረግ ካሉባቸው ጉዳዮች ውስጥ በዋነኝነት የሚጠቀሰው አያያዛችን። ኮንሰንትሬትድ ፊዱ ማዘጋጀት ብቻ አይደለም፣ ደረጃውን የጠበቀ እንኳን መኖ ብታዘጋጁ የበለጠ ደግሞ ጠቃሚ የሚሆናል። እንዴት እንመግባለን፣ መቼ ላይ ምን እንመግባለን የሚለውን ሰዓቱን ከፋፍዬ በተወሰነ ደረጃ ነግራችኋለሁ። አይ ይሄ ነገርማ ዲቴል መረጃው ያስፈልገናል፣ ጥሩ መረጃ ነው ብላችሁ ካላችሁ ደግሞ ፓርት ቱ ብላችሁ ኮመንት ላይ ጻፉልኝ ሙሉ መረጃ ነው ዘርግፌ የምነግራችሁ ቀጥታ ወደ ቢዝነሱ ያለምንም አጋዥ እንድትገቡ ቀጥታ ለስራው አመቺ የሆነ ኢንፎርሜሽን ለእናንተ እሰጣለሁኝ ማለት ነው የመጀመሪያው እንግዲህ ከብቶቻችንን ከብቶቻችንን ከዚህ ካዘጋጀነው የተመጣጠነ መኖ በስተጀርባ ማየት ያሉብን ጉዳዮች አሉ የመጀመሪያ እድሜ ነው እድሜ በትንሹ አንድ ዓመት ተኩል ከፍተኛው ደግሞ ሁለት ዓመት ተኩል ነው በዚህ ሬንጅ ውስጥ ያሉ እድሜያቶች በጣም ወሳኝ የሚባሉና ቶሎ የመነሳት አይነት ባህሪ ያላቸው ቶሎ የመድለብ አይነት ባህሪ ያላቸው ስለዚህ የግሮዝ ሬታቸው ወይም ደግሞ የእድገት መጠናቸው እጅግ በጣም ከፍተኛ ነው ብትመግቧቸው ስራ ብትሰሩባቸው ወጣ ያሉ ነገር ብትጠቀሙባቸው ምላሽ መስጠት የሚችሉ አይነት የከብቶች እድሜ ክልል ነው ይሄኛው ስለዚህ ከብቶቻችሁ በእንደዚህ አይነት እድሜ ክልል ውስጥ ቢሆኑላችሁ እጅግ በጣም የተመረጠ ነው ሌላው ከብቶቻችሁን በመገዙበት ሰዓት ምን አይነት ኮንዲሽን ውስጥ ምን አይነት አቋም ውስጥ ሊሆኑ ይገባል፣ ወይም ምን አይነት ነገሮችን ያሟሉ ቢሆን ይመረጣል የሚለውን እንመልከት። በዋነኝነት የመጀመሪያው ዲዋርመት የደረጉ ወይም ደግሞ የአንጀት ቀጫጭን ትሎችን የተወገደላቸው። ቴፕ ዋርማ አለ፣ ራውንድ ዋርማ አለ፣ እንዲሁም ደግሞ ኤክስተርናል ፓራሳይት የምንላቸው መዥገርም በጣም የሚታወቅ ነው አይደለም? የቆዳ በሽታ የቆዳ በሽታ ቆዳ ላይ ሊጣበቁና ሙሉ በሙሉ የከብቶቻችሁን ጤና ሊያውኩ የሚችሉ ኢንተርናልም ኤክስተርናልም ፓራሳይቶች መጥፋት አለባቸው መጀመሪያውኑ ወይ ስትገዙ የቆዳ አይነት አካባቢ ላይ ያለ ከአይን ጋር ተያይዞ ከአረማመድ ጋር ተያይዞ ከቆዳ ጋር ተያይዞ ከሚመጡ ችግሮች ጋር ተያይዞ ከአመጋገብ ጋር ተያይዞ እድሜ ጋር ተያይዞ በጣም ሊታሰቡበት የሚገቡ መስፈርቶች ናቸው። በሁለተኛ ደረጃ ጤናማ ነው ወይ አቋሙ ራሱ ሲገዛ ጤናማ ነው ወይ ሁለት ነገሮችን ያበላሽባቸዋል ጤናማ ካልሆነ ለሞርታሊቲ በጣም ቅርብ ነው የሚሆነው ለሞት ሁለተኛ ነገር ደግሞ ቢመገብ እንኳን የሚፈለገውን ያክል ለውጥ ላያመጣባችሁ፣ ኮስት ሊያበዛባችሁ፣ እንክብካቤ ብዙ ስራዎችን ያከብድባችኋል። ስለዚህ አመጋገብ ጋር ተያይዞ ሰፊ ችግር እንዲፈጥርባችሁ ያደርጋል። ሄዶ ሄዶ ደግሞ ተደራራቢ የጤና ችግሮች በሚመጡበት ሰዓት አንዱን ስትፈቱ፣ አንደኛው አንደኛው ስትፈቱ ሄዶ ሄዶ ለሞት የሚጋበዝበትም ሁኔታ ሊፈጠርበት ይችላል ማለት ነው። ሌላው ቫክሲኔትድ የሆኑ ቢሆኑ ለምሳሌ እንደ ብላክ ሌግ የመሳሰሉ አሉ። አንትራክስ የመሳሰሉ አሉ። ኤፍኤምዲ የመሳሰሉ አሉ። በጣም ገዳይ ናቸው። ቫይራል ናቸው። ወቅትን ደግሞ የሚጠብቁ ናቸው። እነዚህ በወቅቶች መፈራረቅ ወረርሽኙ አውትብሬኩ ሊፋጠን ወይም ደግሞ በጣም ሊስፋፋ የሚችልባቸው አይነት ሁኔታዎች አሉ። ኮንታሚኔሽን በጣም ይፈልጋሉ እነዚያን ነገሮች። ስለዚህ ጥንቃቄ ማድረግ ያለብን እናንተ ጋርም ከመጡ በኋላ ይህን ማድረግ ይቻላል። በጣም ቀላል ነገር ነው። ነገር ግን ደግሞ እዛም እያሉ ደግሞ ይሄ ተደርጎላቸው ቢሆን እናንተ ጋር የሚኖረው እንደ ተጨማሪ ወይም ደግሞ እንደ ቡስተር አድርጋችሁ የምትጠቀሙት ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ የቦታ አጠቃቀማቸውን ስንመለከት ለአንድ ከብት እስከ ሁለት ነጥብ አምስት ሜትር ስኩር ወይም ደግሞ ካሬ ድረስ ማዘጋጀት ነው። ለከብቶቻችሁ እስከ ሁለት ነጥብ አምስት ካ ድረስ ለከብቶቻችሁ ማዘጋጀት ነው። ነገር ግን ደግሞ በጣም አያያዙ በጣም የሚገርማችሁ አሁን እኛ ማናረገው ማንጠቀመው ብዙ አይነት አያያዞች አሉት። ከዚህ በፍጥነት ክብደት እንዲጨምሩ ከማድረግ ጋር ተያይዞ የሚመጡ ፓርትቱ ብላችሁ ብቻ ኮመንት አድርጉልኝ። በጣም ትማሩበታላችሁ። ሌላው እንግዲህ ዲወርም እዚያ የዲወርመት ሊሆን ይገባል ብለን ወይም ደግሞ ይሄ ከዚህ ከኮሶትል እንበለው የኮሶትል ጋር ተያይዞ ማስወገድ ያሉብንን አደረግን። እኛ ጋር ከመጣ በኋላ ደግሞ ከአንድ ወር እስከ አንድ ወር ከአስራ አምስት ቀን ድረስ ባለው ድጋሜ እንሰጠዋለን ማለት ድጋሜ እንሰጠዋለን። በነገራችን ላይ እንደ የከብቱ ጤንነት ቢታይም ድግግሞሹ ሊበዛ የሚችልበት ሁኔታ አለ። ለምሳሌ ለእንደዚህ አይነት ሁኔታዎች የምንጠቀምባቸው አልበንዳ ዞል ተጠቃሽ ነው። ከዚህ በተጨማሪ ደግሞ አይቨርሜክቲን ደግሞ በኢንጀክሽን መልኩ የምትሰጡት ነው። ይሄ ታብሌት ነው፣ ኦራል የሚሰጥ ነው። ይሄኛው ደግሞ አይቨርሜክትን የምንለው ደግሞ በኢንጀክሽን የምትሰጡት አይነት እንደ ሰውነቱ ክብደት ተደርጎ የሚሰጥ አይነት ኢንጀክተብል የሆነ ነገር ነው ማለት ነው። ሌላው አክቲቪቲዎቻችን ወይም ደግሞ ከጠዋት እስከ ማታ ምን ስንሰራ እንውላለን፣ ወይም ደግሞ ይሄ ዴይሊ ሩትን የምንለው አይነት ስራችን ምን ይመስላል የሚለውን እንመልከት። በመጀመሪያ ደረጃ ማየት የሚኖርብን ጠዋት አንድ ሰዓት ገደማ ጠዋት አንድ ሰዓት ገደማ ላይ የመጀመሪያ ስራችን የሚሆነው ውሃና ድርቆሽን ማቅረብ ነው። ራፌጅ የምንለው ወይም ደግሞ ድርቆሽን ማቅረብ ነው የመጀመሪያ ስራችን። ሁለተኛ ስራችን ሁለት ሰዓት ላይ አንድ ሰዓት ላይ ይህን ሰራን፣ ውሃና ድርቆሽን ሰጠን። የመጀመሪያው ሁልጊዜ አሲዲዮሲስ እንዲፈጠር ከሚያደርጉ ነገሮች ውስጥ ግሬኖችን ወይም ደግሞ ይሄ ጥራጥሬዎችን ወይም ደግሞ ይሄ የምትገዙትን ማድለቢያ መኖ ብለን የምናዘጋጀውም ሊሆን ይችላል። የምትገዙትን ጠዋ ጠዋት ላይ መስጠት ዋጋ ያስከፍላል። ከጥቅም ውጭ ደግሞ ያደረጋቸው ማለት ነው። ስለዚህ ጥንቃቄ ማድረግ የሚኖርብን የመጀመሪያ ድርቆሽን ማቅረብ ገለባ ነክ ነገር ሊሆን ይችላል። መጀመሪያ በጨጓራ ውስጥ መግባትና መኖር ብዛ በፈርስ ስርዓት ውስጥ ሊኖር ከሚገቡ ነገሮች ውስጥ ዋነኛው የ ድርቆሽ ውስጥ መኖር ነው። የደረቀ ሳር ሊሆን ይችላል። ገለባ፣ ጭድ ሊሆን ይችላል። እነዚህ ነገሮች በከፍተኛ ሁኔታ የከብቶች የማመንዠግ አይነት ባህሪያቸውን እንዲቀሰቅሱ ወይም ደግሞ ከዚህ ከጨጓራ ግድግዳ መፋቅ ጋር ተያይዞ የሚነሱ አይነት ስቲሙሌት የማድረግ አቅም ያላቸው ናቸው። ስለዚህ ሁለት ሰዓት ላይ ኮንሰንትሬትድ ፊድ እንሰጣቸዋለን ወይም ደግሞ ያዘጋጀነውን ቅድም ባልኳችሁ መሰረት ያዘጋጀነው መኖ እንሰጣቸዋለን። ከዚህ በተጨማሪ ደግሞ ስድስት ሰዓት አካባቢ ላይ ወተርና ወይም ደግሞ የውሃ አቅርቦትና እንዲሁም ደግሞ እረፍት የሚፈለግባቸው ነው። ከዚህ በተጨማሪ አሁንም በድጋሚ ደግሞ ስምንት ሰዓት ላይ ድርቆሹን እንሰጣቸዋለን። አረንጓዴ ቅጠላቅጠል እንደ ፎሬጅ ለምሳሌ የበቆሎ እርጥብ በቆሎ ሊሆን ይችላል። እንዲሁም ደግሞ ሳር ነክ እርጥብ ሳር ሊሆን ይችላል። ናፒሮች ሊኖሩ ይችላሉ። የተለያዩ ቅጠላቅጠሎችን ለከብቶቻቸው አልፋልፋን አልፋን ጨምሮ መስጠት ይቻላል። ይሄ አሁን ስምንት ሰዓት ላይ የሚከናወን ጉዳይ ነው እንዲሁም ደግሞ አስራ አንድ ሰዓት ላይ አሁንም ኮንሰንትሬት ና ሚኔራሎችን ትሰጣችኋላችሁ ሚኔራሎች ምንድናቸው ለምሳሌ እንደነ ካልሲቴክስ የመሳሰሉት የሚጠቀሱ ናቸው ዲሲፒ መኗችሁ ውስጥ አካታችኋል ላይምስቶን አለ ጨው አለ እነዚህ እነዚያን ነገሮች መስጠት ይቻላል ሌላው ደግሞ ስምንት ሰዓት ላይ አሁንም ውሃና ሳይሌጅ ካላችሁ ደግሞ ሳይሌጅ ብትሰጧቸው በጣም የተመረጠ ከብቶቻችሁ በአጭር ጊዜ ውስጥ የሰውነት ክብደት መጨመራቸውን ከሚያፋጥኑላችሁ ነገሮች ውስጥ በጣም ተጠቃሽና ዋነኞቹ ሊባሉ በሚችሉበት ሁኔታ የተጠቀሱ ናቸው እና ስለዚህ ከብቶች ማድለብ ስራ ላይ መግባት የምትፈልጉ ካላችሁ ይሄ በጣም ትንሹ መረጃ ነው። ነገር ግን ብዙዎቹ መረጃዎች የሚቀሩ ናቸው። ስለዚህ አሁንም የምናደርጋለን። ፓርት ቱ ብላችሁ ኮመንት አድርጉልኝ። ይሄ በጣም በጊዜ መጣበብ ውስጥ ሆኜ የነገርኳችሁ ነው። እያንዳንዷ ነገር ጊዜ አላት። በዘጠና ቀን ውስጥ እያ በያን